ዘመቻ አርበኛ አደም አሊ አባናዳው በታላቅ በድል ተጀምረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ ወይም አባነደው በአምስቱም ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች ተገኝተዋል። የተገኙ ድሎች፣ አንደኛ ምስራቅ አማራ ኮር አንድ ሰሜን ወሎ ዞን ጉባ ላፍቶ ወረዳ በቅሎ ማነቂያ ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታ በሆነችው በቁሎ ማነቂያ የተገኙ ድሎች አሳምነው ክፍለ ጦር ሁለት ሞርተር፣ ሁለት ብሬን፣ 76 ክላሽ፣ አንድ ስታርሽ ጉጥ፣ 7ሺህ የብሬን ተተኳሽ ዘጠኝ ስምንት መቶ የክላሽ ተተኳሽ 1300 የዲሽቃ ተተኳሽ 95 የድረት ትጥቅ 180 ወታደራዊ ሻንጣ አምስት መገናኛ ኮ። በዚሁ ኮር ባለሽርጡ ክፍለ ጦር ምስራቅ አማራ ኮር ዋን ባለሽርጡ ክፍለ ጦር የደወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ቢስቲማ ከተማ በጉብሲና በጉሃ በሰቀላና ቴሎ ዙሪያ ከፍተኛ ውጊያ ያደረጉ ሲሆን የጉብሲ የጉቢሳ ምሽግ ተሰብሯል። የወረዳው ዋና መቀመጫ የሆነችው ቢስቲማ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተከትሎ እየተደረገ ይገኛል። እስካሁን ባለው መረጃ መሰረት 78 የተደመሰሰ 53 የቆሰለ ሰባት ክላሽ መገኘቱን ተነግሯል። ባለሽርጡ ክፍለ ጦር የሀብሩ ወረዳ ቆላማ የአፈራ ጎራባቸው አካባቢዎችን በመቆጣጠር እና ህዝባዊ አስተዳደር የዘርገው የባለሽርጡ ክፍለ ጦር ዛሬ የሀይቅ ደሴና ኮምቦልቻ ቆላማ አካባቢዎች ከልጅ እያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል። በዚሁ ኮር ሀውጃኖ ክፍለ ጦር አንድ ዲሽቀ አንድ ስናይፐር አራት ክላሽ አምስት ሺህ የብሬን ተተኳሽ ሰላሳ የክላሽ ተተኳሽ 2 23 የወገብ ትጥቅ 18 የክላሽ ካዝና 10 ኤፍ ዋን ቦምብ 7 የሞርተር ቅምቡላ በምስራቅ አማራ ኮር አንድ አጠቃላይ የተደመሰሰና የተማረከ የተደመሰሰ አንድ ኮሎኔል መቶ አለቃና ኢሳያስን ጨምሮ 282 ያገዛዙ ሰራዊት 18 ምርኮኛ የበቅሎ ማነቂያ አስተዳደር አቶ አያሌው ደሳለ ከነግብረ አበሮቹ ተደምስሷል። ሁለተኛ ምስራቅ አማራ ኮር ሁለት ሰሜን ወሎ ዞን ግዳን ወረዳ ወንዳጅ ከተማን በቁጥጥር ስራ ውለው በተለይ ምዛህ ከተማ ላይ በተደረገ አስደናቂ ተጋድሎ የተገኘ ድል ዞብላ አምባ ክፍለ ጦር ሶስት ዲሽቃ ስምንት ብሬን መቶ ሰላሳ የክላሽ ተተኳሽ አምስት ስናይፐር መቶ ሰላሳ ክላሽ 5 ስናይፐር 102 ኤፍዋን ቦምብ 282 ሚሜ ሞርተር 120 ሚሜ ሞርተር 30 የሞርተር ቅንቡላ ኦራል ከነት ተተኳሹ 22 ሺ በላይ ተተኳሽ ካላርኮርማ ክፍለ ጦር አንድ ዲሽቃ ሁለት ብሬንዝ ሁለት ስናይፐር ስምንት ክላሽ አንድ ሺ አምስት መቶ የብሬን ተተኳሽ ሁለት ሺ የክላሽ ተተኳሽ አራት አይኮን መገናኛ አምሳ የክላሽ ካዝና ሰላሳ ስድስት ኤፍዋን ቦምብ ሁለት የሜዳ መነጸር ታጠቅ ክፍለ ጦር ወንዳች ላይ ከፍተኛ ተጋድሎም አድርገዋል። በዚህም ሀያ ክላሽ አራት የደረት ትጥቅ አራት ካዝና በምስራቅ አማራ ኮር ሁለት አንድ አጠቃላይ የተማረከና የተደመሰሰ 147 ምርኮኛ 137 ሙት በርካታ ወታደራዊ ቁሳቁስና ሬሽን ተገኝቷል። ሶስተኛ ልዩ ዘመቻ ሰሜን ወሎ ዞን አንጎት ወረዳ አካል የሆነው ታላቅ ወታደራዊ ቁልፍና ስትራቴጂ ቦታ በተለይም ኮልዲያ ላሊበላ ከሁሊያ ባህር ዳር ያለው መስመር በቁጥጥር አውለውታል። ገዢ መሬት የሆነውን ድልብን ተቆጣጥረዋል። በዚህም ውጊያ በርካታ ወታደራዊ መሳሪያዎች ተማርከዋል። አንድ ብሬን፣ ሁለት ክላሽ፣ ሰባት ምርኮኛ። አራተኛ ላስታ ሳምናው ኮር በሰሜን ወሎ ዞን ግዳን ወረዳ ኩል መስክ ወንዳች ዙሪያ በተደረገ ከፍተኛ ትንቅን የተገኙ ድሎች ተከዚህ ክፍለ ጦር ኩልመስ ከተማን በመቆጣጠር 11 የተደመሰሰ 3 የተማረከ 20 ክላሽ 420 የክላሽ ተተኳሽ 580 የብሬን ተተኳሽ ጥራሪ ክፍለ ጦር አንድ ሞርታር 82 ሚሊ ሜትር አንድ ዲሽቃ አንድ ብሬን አንድ ስናይፐር 54 ክላሽ በዛሬ ዕለት መስከረም 14 ቀን 2018 ዓ.ም ምረት ከጧቱ 12 ሰዓት የጀመረው ውጊያ አሁንም እንደቀጠለ ቢሆንም እስከ አሁን 8 ሰዓት በተካሄደ ውጊያ አጠቃላይ የተገኙ ድሎች 6 ሞርተር፣ 6 ዲሽቃ፣ 14 ብሬን፣ 9 ስናይፐር፣ 438 ክላሽ፣ 471 የተደመስ ጥላት፣ 175 የተማረከ፣ 52600 ተኳሽ፣ 9 ወታደራዊ ሬዶ መቶ 48 ኤፍዋን ቦምብ መቶ 26 ቁስለኛ ሰላሳ ሰባት ሞርተር ቅንቡላ አንድ ሲኖቱራክ ሙሉ ወታደራዊ ቁሳቁስና ሬሽን